እኔ እኮ አንዳንዴ እኮ ጉልበት የሚያመጣ የራሱ መዘዝ አለው። በጉልበት ከመጠቀም አንዳንዴም ደግሞ ብልሃት የሚባል ነገር አለ። የዚህ ስሜት ተካፋይ አትሆንም። አሁን አዩ በቃ ማለት በቃ ቁጭ ብላ ቪዲዮ ካሜራ ፊት በቃ ለሳይድ በቃ ሳይድ፣ ልክ ሳይድ እንዲሰማት የምትፈልገውን ነገር ነው እያወራች ያለችው። እና ምንድነው እኔ ከርዶ ሳይድ እየሰማት አይደለም። እኔ አሁን አሁን ላይ የሳይድ ጥፋተኝነት እየተሰማኝ ነው። ምክንያቱም እኔ በቃ ማለት እኔ ማለት አሳዘነች ያሳዘነች ምክንያት ምንድን ነው? እኔ መጀመሪያ ማለት በጣም ተናድጄ ነበረ። መቼም አልተናደርኩባትም አይደለም። አሁን ላይ ደግሞ ያሳዘነች ምንድን ነው? ችል በማወቅም ሆነ ባለማወቅ በቃ ህይወት ውስጥ እዚህ ህይወት ውስጥ ገብታለች። ስለዚህ እዚህ ጋር ሳይድ ለእሷ መስጠት ያለበትን ቦታ እየሰጣት አይመስለኝም። ዝም ብሎ ወይ እኔ ግን በቃ እኔ እኔ ራሱ በቃ እኔ ምክንያት ነው እንጂ የሆንኩት፣ እኔ እዛ ህይወቱ ጥራቱ ብመለስ አዩ ህይወት ደስተኛውን አትኖርም። እሷ አሁን እኔ ምናልባት ብገናኝ ከሰይድ ጋር ብኖር ምናምን፣ ሰይድ እሷ ደስተኛ ህይወት የምትኖር እየመሰላት ነው አይደል? አትኖርም፣ ደስተኛ ህይወት ሰይድ ሆነ የሚፈልገው እየፈለገ ያላገኘው ነገር አለ እንዳለ ነው የሚሰማኝ ማለት ነው። እኔና ልጆቹ እንደ ምክንያት እየተጠቀመ ነው ብዬ ነው ማስበው። ለምን በቃ በጣም ደስተኛ አይደለችም። ቁጭ ብላ በቃ ምድር ብሏት ነው እያወራቻለች፣ በጣም ፊቷ ላይ ያለው

ብሎ እንኳን ምግብ ሲበላ እንደ ሱመያ የጣፍጥ ይባል። ሁሉም ነገር ከሱመያ ጋር እያነጻጸረ እያስተያየ ሁሌም እኔ ኢንከሬጅ እያደረገ እንደዚህ የሚኖር ሰው ማለት እኔ ያልገባኝ እውነት። እኔ እሱ ጋር ሰውን ልሳቅ እንጂ እናድዳለሁ እኮ። እንደዛ ሲለኝ ጥሩ ስሜት አይሰማኝም። እንዴ እኔ ለእሱ ደስተኛ እንዲሆን የማልችለውን ነገር ዩቱብ ላይ ያየው ነው ሳምቡሳ ቄት አምጥቼ ይችላል፣ አልችልም። ዩቱብ ላይ ያየው ጓደኞቼን ጠርቼ ኡ ካልረዳችሁ ሳምቡሳ አልጠቀልም። ሁለት ሰዓት፣ አምስት ሰዓት ኩሽና ውስጥ ቆይቼ እሳት እስቶፉን አርጌ ጓደኞቹን ጠርቼ ደስ ይበለው ብዬ ምን ምን አርጌ እሱ ምን ይላል? ምንድነው ሙያ የለሽም እንዴ? የሱመያን አክልም ይለኛል። ግን እሱ ለኔ ስሜት አይጨነቅም። እሱ የሚጨነቀው ለሱመያ እና ለራሱ ስሜት ብቻ ነው። ይሁን እስቲ እሱን ይቅር፣ ችግር የለውም የእኔ አለመደሰት የመደሰት ጉዳይ ችግር የለውም፣ ይቅር። ነገር ግን እንዴት መሰላችሁ፣ ለምንድን ነው እሱ እኔ ዞር ብሎ ማያይ ጭራሽ ጭራሽ ብሎ ብሎ ጎንደር ካልሄድኩ እያለ ነው። ጎንደር ሄጄ ልጆችን እና ሱመያን ይዤ መምጣት አለብኝ። እኔ ደግሞ አበደን፣ አይሆንም አንተ እዛ ለመሄድ መታወቂያክ መሆን አለበት ያለንበት የሀገር ሁኔታ ልክ አይደለም። ኦ ሆነክ አማራ ክልል ጎንደር መሄድ አትችልም። አዩ በጣም እየደጋገመሽ ያለሽው፣ እንዴ ኦሮሞ አማራ ክልል ቢመጣ ምን ምን ይፈጠርበታል? እዚህ አሁን ባህር ዳር አሉ ኦሮሞዎች ምን ይሆናሉ? ምንም አይሆንም እኮ ምናልባትም፣ ያሁን አሁን እኔ ምናልባት ከፖለቲካ ጋር ንክኪ ያለ ከሆነ አዲስ አበባም ሰው አይኖርም እኮ ከዛ ውጭ ግን ሰይድ ምንም ውስጥ የለበትም፣ ምንም አይነት ነገር ውስጥ አማራ ክልል መምጣት የማይችልበት ነገር ምንድን ነው? እኔ እናሱ ጸበኝ ስለተፋታ ነው እኔና ሰይድ አንድ ሀገር አይደለም? እኔና ሳይድ እንደ ማንኛውም ኢትዮጵያዊ ባልና ምስት ነን። በዛ አስበሽው ከሆነ ማለት ነው። በጣም ደጋገምሽው። ስለዚህ ሳይድ የትም ብሄደ የትም አማራ ክልል እንግዳ ተቀባይ ናቸው። በጣም እንግዳ የትም አማራ ክልል ብትሄጂ፣ እግርሽን አጥበው እግርሽን ስመው አብልተው አጠጥተው እምነት ሃይማኖት ዘር አይጠይቁሽም። ሰው መሆንሽን ሁለት እግር ብቻ ኑሮሽ መንቀሳቀስሽን ብቻ ነው የሚያዩት እንጂ በጣም እንግዳ ተቀባይ ነው። በነገራችን ላይ አማራ ክልል የአማራ ክልል ሰው በጣም እንጃ፣ በጣም እንግዳ ተቀባይ ናቸው። የሚያይ እኔ ምናልባት ሂደሽ ስለማታውቂው አሁን ብነግርሽ በቃ አገሬ ስለሆነ ይመስልሻል፣ ግን እኔ ብታዪው በጣም ደስ ይለኛል። ይህን መስተንግዶ መተሽ ብታዪው ውስጤ ነው። በቃ አንቺን እንደዚህ ብድግ አድርጌ ይዤሽ መጥቼ እንዴት መስተንግዶ የአማራ ክልል መስተንግዶ እንዴት እንደሆነ እንግዳ ተቀባይነታቸውን ብታይ በጣም ደስ ይለኛል። እና ሳይሄድ ምንም ችግር የለውም፣ ቢገባ ምንም ችግር የለውም። ምንም ምንም ማንም ምንም እንዲህ ሳይነከው ይወጣ ዝንብ ሳያርፍበት ነው የሚወጣው። እርግጠኛ ነኝ ማለት ነው። ግን ሳይዴ እንደዚህ ስል እንዳትመጣ። ለማንኛውም ግን እኔ እውነት ነው በጣም አካበርሹ በቃ የሌለ በጣም በቃ ኦኖ ኦኖ አንሽ እንዴ ምንም ይሁን እንዴ ምንም ይሁን መታወቂያው የሚመጣ ሰላም ነው ምን ይሆናል? እን ምንም ችግር የለውም። አሁን እኔ እንደተረዳውሽ ከሆነ ፊትሽ ራሱ ያስታውቃል። በጣም ተናደሻል። በጣም ምግብ እያቀረብሽ ሲመጣ ምናምን እዛ ፍጡር ላይ የሰራችሁትንም አይቻለው። እየተጨቃጨቃችሁ ነበረ ማለት ነው። ሰይድ እና ሱመያ የሆንም በነገራችን ላይ ይህን ነገር ማለት ነው። እሷ ከማግባቷ ሰይድ እና አዩ ገና እንደ ሊጋቡ እንዳሉ ሰሞን አንድ ሰው ይሄድና ተይ ምንም ቢሆን የስንት ዓመት ሚስቱ ናት ልጆች አሉት። ይሄን ነገር በደንብ ታስታውሻለሽ ከያለ ከሊያሌ ላለ ማለት ነው ማለት ነው ይሄድና ተይ አዩ ሰይድ ሚስት አለው ሰይድ ልጅ አለው እና ምንም ቢሆን የስንት ዓመት አብሮ በሰው ሀገር በስደት ላይ የተጋቡ ባልና ሚስት ናቸው። ነገ አንቺ ህይወት አይመችሽም ሲላት፣ ለዛ እንደዛ ብሎ ላላ ሰው ምን አለች? ምንም ችግር የለውም። እኔን እንዴት አንተ ከሱመያ ጋር ታወዳድረኛለህ? እችም ሰው ሆኖ እኔ አይገርምም እኔ ሰይድን ተንከባክቤ ሱመያን ራሱ እንዲረሳት ነው የማደርገው? ስሟን ራሱ እንዲያስታውሳት ስሟን እንዲያ አይደለም ስሟን ሊያነሳ እንዲያስታውሳት አላደርግም። በእኔ ጣለው ምናምን ከእሷ ነገን በአንቺ ነግ በእኔ ነው ስትባል እኔ እሷ ያሳጣችውን ነገር እኔ አላሳጣውም። እሱ ከሷ ያጣው ነገር ቢኖር ነው ወደ እኔ የመጣውና እኔ በእሷ ትምህርት ስለወሰድኩኝ እኔ ሰይድን እንዴት እንደምዘው እኔ አውቃለሁ ብላ ተናግራ ነበረ ማለት ነው። እና ያንን ነገር ዛሬ እንድታስታውሹ ፈልጌ ነው። ለምን አንዳንድ ጊዜ እኛ ከከሌ እንሻላለን ብለን የምናጠፋው ጥፋት ራሳችን ራሱ ዋጋ ያስከፍለናል። አይሽ፣ አሁን ዛሬ አንቺ ትናንትና ያደረግሽው ጥፋትሽ ትናንትና እኔ ከሱመያ እሻላለሁ ማለትሽ ነው ዛሬ እንደዚህ እንድትጎጅ ያደረገሽ ማለት ነው። እኔ ብሻልም ባልሻልም ሳይድን ሳገኘው ብቻውን ነው ያገኘሁት። ከማንም ጋር አላያየሁትም፣ የማንም ባል የማንም ፍቅረኛም እንኳን አልነበረውም። እንኳን ይቅርናም ከሴት ሌላ ወስዶ ማለት ነው። ስለዚህ እንደዚህ አይነት እንደዚህ አይነት ህይወት ውስጥ ብትገቢ ትቺው ይሆናል። ግን ሌላ ሁለተኛ ላይ መተሽ እኔ ከእሷ እሻላለሁ እሷ ከእሷ ስላጣ ነው እኔ ጋር የመጣው እኔ ነገ እሷን አስረሳለሁ ስት ው አንቺም እያለሽ መረሳትም አለ እውነት ለመናገር የኔ የሚያንቺ ህይወት ያሳዝናል እኔ እኔ አልহামዱሊላህ አላሁ ለተልዩ ልጅ ቤት ሰቦች ጋር ነኝ እንደውም ይሄ ነገር እንኳን ተፈጠረ ለምን ከረጅም ጊዜ በኋላ ቤት ስላገኘ በጣም ደስተኛ ነኝ ግን እዚህ ጋር ምንድነው አንቺ ዋጋ እየከፈልሽ ነው ትናንት ላደረግሻት ነገር ዛሬ ፍለፍት ዘሻት ቁጫሻት በረኪና ናት ዋጋ እየስከፈለች ያለችው አይሽ ትናንትና ራሴን አጣፋለሁ ባቲ ኑሮ ገና ልጅ ነሽ ምንም ቆንጆ ነሽ። ነገ የራስሽ የሆነ ህይወት ይኖርሽ ነበር። ነገ የራስሽ ብቻ ህይወት አዩ አዩ የሚልሽ ልክ ዛሬ ሱመያ ብሎ እንደሚከተለው ነገ አንቺን የሚከተለ ወንድም መጥቶ የራስሽ የሆነ የተስተካከለ ህይወት ይኖርሻል። አሁን አንቺ ምንድነው የራስሽን ህይወት ጭምር ነው ያበላሸሹ። አሁን አንቺ በቃ እዛ ፍጡር ላይ እኔ ረመዳን ላይ አይደለም የሚቀርና የመን ያለ ሰው በጣም ነው የሚያውቀው ዩቲዩብ ላይ የራሱ ገብታችሁ ማየት ትችላላችሁ። ረመዳ ላይ በጣም እኛ ቤት የማይመጣ በራችን፣ ለማንም ክፍት ነው። የማይመጣ ሰው የለም ነበር፣ የማይመጣ ሰው የለም። በጣም ነው በቃ። እኔ እንጃ፣ እኔ እውነት ለመናገር ራሴን ለማድነቅ ሳይሆን ሁሉም ነው በቃ፣ ሱመያ ምግብ ይጣፍጣል ይሉኛል። እሰራለውኝ። ያው ደግሞ የአረብ ምግብ ደግሞ ከሀበሻ ከኛ ምግብ ይልቅስ ወደ አረብ ምግቡ በደንብ አደላለው ማለት ነው። ለምን እዛም ረጅም ጊዜም እንደመቆየቴ እዚህም ደግሞ ያው በልጅነት አይባልም ግን ገና ፈላሁኝን የወጣሁት ማለት ነው። ለዛ እዛም ምን እንደመቆየቴ የአረብ ምግብ ላይ እጄ ይቀናል እና ይሄ የአረብ ምግብ ደግሞ ረመዳን ላይ ደግሞ ታውቃላችሁ፣ እንዴት ፍጡር እንዴት እንደሚሰራ ማለት ነው። ያንን በቃ ቤቱ ሙሉ ልታርጌ ምናምን ምናምን ነው ያ ነገር። ሳይድ አሁን አረብ ሀገር እኔና ሳይድ ከተገናኘን ጀምሮ በቃ ማንም ነው መቶ የሚያፈጥረው የሰይድ ጓደኞች ምንድን ናቸው። ረመዳን ደግሞ እኔ በጣም ነው ወላይ ሰው ደስ የሚለኝ ማለት ነው። ማንም መቶ ሲያፈጥር ረመዳን ላይ ደስ ይለኛል። ረመዳን ላይ ሰይድ የፈለገ ስሪ ብለን እንቢ አላውቅም። ከረመዳን ውጭ ግን እጣላል ይሆናል ማለት ነው። ረመዳን ላይ በቃ ሰው አፍጥሮ ጽሙ መቶ በቃ ጽሙን ቁርጥ ሲያደርግ ደግሞ የሰራው ሲያልቅ ወላይ እንዴት ደስ እንደሚለኝ በቃ ምግቡ ጣፍጧል ማለት ነው ላለው ማለት ነው። እና አሁን ያያ ነገር ሳይድም እንትን ሊል ይችላል። ስለዚህ ምን ለማለት ፈልጌ ነው ሰይድ ደግሞ ማሻላ በመገዛዛት በጣም ቤት ሙልት ማድረግ በጣም ነው ደስ የሚለው። እኔ የቤት ዕቃ ምናምን አልገዛም አስቤዛ ጭምር። ማሻላ ሰይድ በዚህ በጣም ጎበዝ ነው ማለት ነው። እና አሁን ምናልባት ቤቱን አሟልተው ወይ የምሰራበት ጠፍቷል ይችላል ስለዚህ አሁን አዩ ምን ለማለት ነው ወደ ዋና ጉዳይ ስገባ፣ አዩ አሳዝናኛለች። አሁን አሳንቡሳ መጠቅለል አልችልም ለሱ ብዬ አሳንቡሳ ተምሬ ምናምን አለች። ይህ ሁሉ ነገር ውስጥ የከተሽው እራስሽ ነች ለማለት ፈልጌ ነው። ምንድን ነው በቃ ማለት ገና ልጅ ነች። ከዛሬ ህይወትሽ መማር ነው።